ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር በያላችሁበት ይብዛላችሁ። ውድ የማኅበረ ተዋሕዶ ዘኦርቶዶክስ አባላት በመላው ዓለም የምትገኙ የመንፈስ ቅዱስ ልጆቻችን ይህ የማዕደ ሰንበት መርሃ ግብራችን ነው እና በዚህ መሰረት ይህ አራተኛው እሁድ በቅድስት ቤተክርስቲያናችን ስያሜ መጻጉዕ ተብሎ ይጠራል። መጻጉዕ ማለት ደዌ የጸናበት በሽተኛ ማለት ነው። እሁድ በሽተኛ ሆኖ አያውቅም እለት ነው። ደዌ የጸናበት ሰው በዚህ ዕለት የተፈወሰበት ስለሆነ እለቱ በዚህ ተጠርቷል እና መጻጉዕ የሚባለው በወንጌል ላይ ጌታችን ኢየሱስ ክርስቶስ ያደረገው ታምራት የሚነገርበት ነው። ወንጌል በሶስት መንገድ ነው የተነገረችው። አንደኛው በትምህርት ነው። በማይጠገብ እንደ ማር ወለላ በሚጣፍት በሚጣፍጥ በጌታችን አንደበት ጥዑም ለጉርዔየ ነቢብከ እያለ ዳዊትን ቢተናግሩለት ነበረ። ቃልህ ለጉሮሮ ጣፋጭ ነው። የጌታችን የኢየሱስ ክርስቶስ ቃሉ ደግሞ በጆሮ ሲንቆረቆር ውስጥን የሚያረሰርስ አንጀትን የሚያረስ ስለነበረ በዚህ መልክ ይገልጹት ነበረ እና አንደኛው በትምህርት ነው። ሁለተኛው በተአምራት ነው። በተአምራት ማለት ሰው ሊፈውሰው የማይችለውን በሽታ በመፈወስ ሰው ሊነቅለው የማይችለውን በሽታ በመንቀል ይሄ ብቻ አይደለም፣ የሞተውንም በማስነሳት የታወረውን በማብራት የጎበጠውን በማቅናት ያደረገው ተግባር ተአምራት ይባላል። ወንጌል ሁለተኛ የተሰበከችበት መንገድ ተአምራት ነው። ሶስተኛው መስዋዕትነት ነው። ራሱ መስዋዕት ሆነው ደቀ መዛሙርቱ መስዋዕት ሆነው የሰበኩበት መንገድ ወንጌል የተሰበከችበት መንገድ ነው። አሁን በተአምራት የተሰበከችበት ዕለት ይሄ መጻጉዕ ተብሎ የሚጠራው ይህ መጻጉዕ የሚባል ሰውዬ 38 ዓመት ሙሉ በአልጋ ላይ ተጣብቆ በደዌ ዳኛ በአልጋ ቁራኛ ተይዞ 38 ዓመት ሙሉ ደጅ ይጠናበት የነበረ ቦታ ነበረ። ይህ ቦታ በአንድ ቋንቋ ቀለንብትራ በሌላ ቋንቋ ቤተሳይዳ እየተባለ ይጠራል። ጥሩጳጥቄም ይባላል። ጥሩጳጥቄና ቀለንብትራ በሌላ ቋንቋ አጠራር ነው። ቤተሳይዳ ግዕዝ ነው። ቤተሳይዳ ሲተረጎም ቤተሳይል ማለት ነው ተብሎ ተገልጿል። የምህረት ቦታ ማለት ነው። የምህረት ቤት ማለት ነው። ጸበል እያልን የምንጠራው ከዛ የተወሰደ ነው። የምህረት ቦታ ፈውስ የሚሰጥበት ድውያን የሚፈወሱበት ማለት ነው እና በዚህ ቤተሳይዳ በሚባለው ቦታ ብዙ ድውያን የበሽታ አይነት ያለባቸው ሰዎች እዛ ተቀምጠው ተጽፈዋል። እግራቸው ያበጠ፣ የተበለበለ ሰውነታቸው የሰለለ እጃቸው እግራቸው የደረቀ፣ አይናቸው የፈረጠ እና ልዩ ልዩ ደዌ ያለባቸው ሰዎች በዛ ቦታ ላይ ተኝተው ደጅ ይጠኑ ነበረ። ወንጌላዊ በመግቢያነት የሚነግረን ምዕራፍ አምስት ዮሐንስ ወንጌል ነው እና በዛ ውስጥ የተቀመጡበት ዋና ምክንያት ምንድን ነው ከተባለ ቅዳሜ ቅዳሜ ሌሊት ስድስት ሰዓት ሰዓት የእግዚአብሔር መልአክ ወርዶ ውሃውን ያነዋውጠው ነበረ። ውሃው ሲነዋወጥ መጀመሪያ የገባ ሰው ከማንኛውም በሽታው ይፈወስ ነበረ ብሎ ይነግረናል። መቼ ነው ቀኑ? ቅዳሜ ቅዳሜ። ስንት ሰዓት? ከሌሊቱ ስድስት ሰዓት። ከዚያስ፣ መጀመሪያ የሚፈወሰው ምን አይነት ሰው ነው? መጀመሪያ የገባ እዛ ደጅ ከሚጠኑት ውስጥ። ሁለተኛ የገባ ሶስተኛ የገባ አይፈወስም። ውስንነቱን ይነግረናል። መልአኩ ለምንድን ነበር የሚወርደው? ለቀዱ ሰተማያት ውሃውን ለመቀደስ ለአይርጎ መስዋዕት መስዋዕት ለማሳረግ ይወርድ ነበረ ተብሎ ተቀምጧል። ውሃው ታዲያ ለምን ይነዋወጣል? መልአክ እንደወረደ እንደባረከው ለሚጠመቁ ሰዎች ለማሳየት ለማሳወቅ ውሃው በዚህ መልክ ይነዋወጥ ነበረ። ከዚያ ውሃው ሲነዋወጥ መልአኩ መውረዱን መባረኩን ተረድተው ቤተሰብ ያላቸው አቅም ያገኙ፣ ራሳቸው አቅም ያላገኙ ቤተሰባቸው መጥቶ ረድቷቸው ውሃው ላይ ቀድሞ ገብተው ይፈወሱ ነበረ። ይህ መጻጉዕ ግን ቤተሰብም የለውም፣ እርሱም ራሱ አቅም የለውም። አቅም ኑሮትን መግባት አይችልም፣ ቤተሰቡም አስገብቶ ሊያስፈውሰው አልቻለም። በዚህ ምክንያት 38 ዓመት ፈጅቶበታል እስከዚህ ድረስ የደረሰ ደዌ የጸናበት ሰው ስለነበረ፣ በእለቱ ለተሰንበቱ በሱ ስም ይጠራል ማለት። መዝሙሩ የተዘጋጀው ዝማሬ በመጻጉዕ ዙሪያ የተዘጋጀ ነው እና ድውያንን የፈወሰበት መድኃኒትነትን የገለጸበት ሕሙማንን ያዳነበት የእግዚአብሔር አዳኝነት በዚህ ዕለት እየተደነቀ እየተወደሰ ሌሊት ሙሉ በዝማሜ እየተመሰገነ ያድራል እና ጠዋትም በትምህርት ለምዕመናን ይሄ ይሰጣል ማለት ነው እና ስለዚህ ይህ ውስንነት ለምንድነው የተፈጠረው? ለምን የእግዚአብሔር ስጦታ ፈውስ አያልቅበት? እግዚአብሔር የሚያልቅ መድኃኒት የለውም። ለምንድን ነው እንደዛ ያደረገው ብለው ሊቃውንት ይጠይቃሉ። መድኃኒት አልቆበት አይደለም በብሉይ ኪዳን ፍጹም ድህነት እንዳልተሰጠ ለማጠየቅ ነው። እና ታዲያ ለምን ያድን ነበረ ለሚለው ድህነት በአባቶቻችን ዘመን ነበረ ይሉናል እንጂ ድህነት የሚባል ነገር ቀርቷል ብለው ተስፋ እንዳይቆርጡ ተስፋ እንዳይቆርጡ አንዳንድ ሰው እየተፈወሰ ይኖር ነበረ። በዚህ ምክንያት ተስፋ አድርጎ 38 ዓመት ሙሉ ደጅ የጠናው መጻጉዕ በዚህ ተስፈኛነቱ ለእኛ ትልቅ ትምህርት ይሰጠናል። አንድ ሰብይ ሁለት ሰብይ ሞክረው ጸበል ላይ ደርስ ሰው በቃ ሞከርኩት ሞከርኩት አልሆነልኝም፣ አልተሳካልኝም ለሚሉት ሁሉ ይሄ ሰውዬ ትልቅ አስተማሪ ነገር አለው። ከንቱነት እንዳለው በኃጢአት ምክንያትም እንደታመመ መጨረሻም ላይ ያደረገው ተግባር እጅግ የሚከፋ ተግባር ነው። ግን ከየትኛውም ክፉ ሰውም ትምህርት እንደሚገኝ፣ እኛ ትምህርት እንድንወስድ ታስቦ የዚህ ሰውዬ ታሪክ ቁም ነገር ሆኖ ተቀምጧል። ዋናው ቁም ነገር እግዚአብሔር ያደረገው ቸርነት ነው፣ ትልቁ ቁም ነገር። ከዛ ጎን ለጎን ግን ቸርነት ሲያደርግ እግዚአብሔር መነሻ ይፈልጋልና የዚህ ሰውዬ በተስፋው ጸንቶ መቆየቱ በጣም የሚደነቅ ለእኛ ትልቅ ትምህርት እንዲሆን ተጽፎ ተጽፏል ከዛ ቀጥሎ ይሄ ሰውዬ ተኝቶ ሳለ የሆነው የተጻፈልን ነገር ወንጌላዊው የጻፈልን ጌታችን ኢየሱስ ክርስቶስ በበሽታ ብዙ ጊዜ እንደቆየ አይቶ አዘነለትና ወደ እርሱ ቀርቦ መዳን ትወዳለህ ወይ ብሎ ጠየቀው ነው የሚለው አዎን መልሱ ይሄ አዎ የሚል መልስ እንደሚሰጠው ለምን ይጠይቃል ሊቃውንቱ አንስተው መልስ ይሰጡበታል መድኃኒት ነኝና ብሎ ዝም ብሎ ድህነቱን ሳያስፈቅድ አያደርገውም አስወድዶ አስፈቅዶ ነው የሚያደርገው እና ስለዚህ በዚህ ምክንያት ነው አንዱ ምክንያት ነው ሁለተኛው ምክንያት ግን ይህ ሰውዬ በእለተ ከጠላቶች አይሁድ ጋር ወግኖ ጌታችን ኢየሱስ ክርስቶስን በጥፊ የሚመታ ሰው ነው። ይህንን ጌታችን ያውቃል። እንደኛ ጅምር እውቀት አይደለም ያለው እና በዕለተ ዓርብ ሲመታው፣ ለምንድን ነው ያዳንህን እንዲህ አድርገህ ትመታለህ? እህል ላበደረ ጠጠር፣ ወርቅ ላበደረ አፈር ይመለሳል ብለው ቢጠይቁት እኔ መቼ አድነኝ አልኩት ሲቅለበለብ ራሱ አዳነኝ እንጂ አድነኝ ብየዋለሁ ብሎ እንዳይመልስ ምክንያት ለማሳጣት ነው ፈቃዱን የሚጠይቀው፣ አንዱ ምክንያት ነው። ሁለተኛው ምክንያት ግን ለመዳን ፈቃደኝነት ሊኖረን እንደሚገባ ያስተምረን ፈልጎ ነው። ሰው ለመዳን ፈቃደኛ ካልሆነ እግዚአብሔር አስገድዶ ፈጽሞ አያድንምና፣ እና ይህንን ምስጢር የተሸከመ ነው። ግን ሰው የለኝም አለ። እርግጥ ነው ሰው የለውም። ሰው ቢኖረው 38 ዓመት ሙሉ አይቆይም። ሰው ለሌላቸው ግን እግዚአብሔር ሰው ሆኖ ተገልጿል። ሰው ሆኖ ይቀርባቸዋል። ወገን ቤተሰብ ሆኖ ይቀርባቸዋል። እና ስለዚህ ሰው የሌላቸውም ሰው የለኝም ብለው አይዘኑ። እግዚአብሔር ቤተሰብ ወገን፣ ወንድም ሆኖ ይቀርባቸዋል ለማለት። ሰው የለኝም ሲል ግን መጽሐፉ ከነዚህ ከሚከተሉት አንዱን ጎልማሳ ያዝልኛል፣ ቀድሜ እጠመቃለሁ፣ ተፈውሸ ሄዳለሁ በሚል ስለት ነበረ። ራሱ መድኃኒት እንደ እንደሆነ ቃሉም መድኃኒት እንደሆነ እጁ መድኃኒት እንደሆነ ቢያውቅ እንደዛ አይልም ነበረ እና ያንን ስላላወቀ ነው፣ የእውቀት ውስንነት እንዳለበት ያስረዳል። ከዛ በኋላ ተነስና አልጋህን ተሸክመ ሂድ ብሎታል። ተረፈደው የለበትም እሱ የሚያድነው ድህነት የሚሰጠው ፈውስ ምሉእነት ያለው ፈውስ ነው። ጉድለት የለበትም፣ ገመምተኝነት አይታይበትም። ሌላው ጠቢብ ያዳ ነው ወይም ሐኪሞች ያዳኑት ሰው ወተት፣ ማር፣ ቅቤ፣ ስጋ እንዲህ አይነት ምግብ ስጡት ሰውነቱ እንዲያገግም ተብሎ ይታዘዝለታል። ቀስ በቀስ ያገግማል። እግዚአብሔር የሚያድነው ድህነት ክርስቶስ የሚሰጠው ፈውስ ግን ሙሉ ነው። በአንድ ቅጽበት ከራስ ፀጉር እስከ ፍር ድረስ በሙሉ ጤንነት ምንም እንዳልነበረው ሆኖ በሽታው ሁሉ ተነቅሎለት እንደ ጤዛ ረግፎለት መቆም ይችላል ይህንን ማሳየት ነው ዋናው ዓላማ እና ያ እንደተሰጠው ለማረጋገጥ አልጋህን ተሸክመ ሂድ ሲለው አልጋውን ተሸክሞ ሄደ ነው አልጋ መሸከሙን ሲያረጋግጥ ጤናው መመለሱ ሲያረጋግጥ በእውነት እግሩ ስር ተደፍቶ ምስጋና ማቅረብ ነበረበት ባለውለታዬ ነህ ስምህን ንገረኝ ማን ልበል ጌታዬ ብሎ መጠየቅ ነበረበት ግን በአላዋቂነት የተሞላ በድንቁርና የተሞላ ሰው እንደሆነ ያሳየናል ዝም ብሎ ነው የሄደው ፈተና ውስጥ ይወድቃል አላዋቂነት ምን ጊዜም ከፈተና ይጥላል እና ስለዚህ እውቀት መድኃኒት ነው፣ ብርሃን ነው። እንዲህ ብሎ ለመጠየቅ እንኳ ማወቅ መቻል መታደል ነው። ይህንን ግን አላደረገም። ሌላ ቀጣይ ፈተና ውስጥ ይወድቃል። ታሞ የተነሳ እግዚአብሔርን ረሳ እየተባለ የሚወሰደው የሚነገረው ወይም ምሳሌያዊ አነጋገር ከዚህ እንደተወሰደ እንረዳለን። ማለት ረሳው፣ ከነጭራሹ አላስታወሰውም። ሌሎች ፈውስ የተሰጣቸው ሰዎች ጌታችንን ሲያመሰግኑት ከሱ ካዳነኝ ወዴት እሄዳለሁ ብለው ከእሱ ተከታይ ሆነው ከሰባ አርድእት ውስጥ ሲቆጠሩ የሚታዩ ብዙ ባለታሪኮች አሉ። ምዕራፍ ዘጠኝ ላይ የምናገኘው እውር ሆኖ ተወልዶ የነበረው በኋላ የዳነ ከአይሁድ ጋር ተጋፍጦ እየተከራከረ ለክርስቶስ ጠበቃ ሆኖ የቆመ በኋላ ላይ ከሰባ አርድእት ተቆጥሮ የራሱን ታሪክና ድህነት እየተናገረ ብዙዎችን ያሳመነ በኋላም ሰማዕት ሆኖ ያረፈ ሌሎችም አሉ። ይህ ሰው ግን አንዲት የምስጋና ቃል እንኳ አልተናገረም። እንኳን ለማመስገን እንደው ማንህ ብሎ ለመጠየቅ እንኳ አልተናገረም። እና እንዲህ አይነት ውለታ ቢስ መሆን እንደማይገባ ለማስተማር ታሪኩ ተጽፏል። አየህ ውለታ ቢስነት በእግዚአብሔር ዘንድ ምን ያህል ኃጢአት እንደሆነ ያሳያል። ለቀጣይ ከባድ ቅጣት ይዳርጋል። ስለዚህ ሲያስጠነቅቀው አሁን ድነሃል ይኸው ድነሃል። ግን ከዚህ የከፋ ከዚህ የባሰ እንዳያገኝህ ደግመህ እንዳትበድል ተጠንቀቅ ብሎ ማስጠንቀቂያ ይሰጠዋል። በኋላ ላይ የሚሰራው ነገር እንዳለ ስለሚታወቅ ማለት ነው። ከዛ በኋላ ለአይሁድ ሂዶ ማን ነው ያዳነህ አልጋህን ተሸክመህ ሂድ ያለኝ ያ ኢየሱስ የሚባለው ሰውየ ነው ብሎ ነገር ይሰራበታል። ከዛ በዕለተ ዓርብም ምስክር ሆኖ በጥፊ ይመታዋል። እንዲህ አይነት ጉዳተኛ መሆን በጣም አለመፈጠር ይሻላል፣ አለመታደል ነው። እግዚአብሔር እንዲህ እንድንሆን አድርጎን አያውቅም፣ አያደርገንም። የራስ ምርጫ ነው። ድንቁርና እስከምን ድረስ እንደሚያደርስ የሚታይበት ሰው ነው። በዚህ ሰውነት የምናየው እና መጨረሻው ጥፋት ይሆናል። መፈወስ አይችልም። የማይድን በሽታ ውስጥ ይወድቃል። ማንንም አድነኝ ቢል ማንም አያድነውም። መድኃኒት እግዚአብሔር ነው። ከእግዚአብሔር ከመድኃኒቱ ጋር ተጣልቶ መዳን የሚችል ማንም የለም። ስለዚህ እንዲህ እንዳንሆን የምንጠነቀቅበት እንዲሆን ተጽፎልናል ማለት ነው። ስለዚህ እግዚአብሔር ያደረገልን ብዙ ውለታ አለ። ከምንም በላይ በጤንነት መቆማችን ውለታ ነው። የሚሰራ ሰውነት ነው የሰጠን ማለት የሚራመድ እግር፣ የሚሰራ እጅ፣ የሚያይ ዓይን፣ የሚሰማ ጆሮ፣ የሚያስብ አእምሮ ይዘን እግዚአብሔር የምናማረር ሰዎች በእውነት እግዚአብሔር እየበደን መሆናችን ልናውቅ ይገባናል። ለእግዚአብሔር ውለታው ይሄ ሊሆን አይገባም። በመጀመሪያ በዚህ ልናመሰግነው ይገባል። ሲቀጥል ደግሞ ይሄ የሚሰራ ሰውነታችን ስራው ቢተጓጎል ቢታመም፣ ከዚያ ደግሞ እግዚአብሔር ቢፈውሰን ከተፈወስንም በኋላ ከደዌ የፈወስከኝ ፈጣሪ እያልን ልናመሰግን ይገባል። ከዚያም ወደ በሽታ እንዳንገባ እንድንጠነቀቅ ያስተምረናል። የስጋ ደዌ ማለት ምን ያህል ከባድ እንደሆነ የታመመ ሰው ሁሉ ይረዳዋል። ያን ያህል የረቀቀ የመጠቀ አይደለም። የነፍስ ደዌ ደግሞ ከዚህ የከፋ ነው። የስጋ ደዌ ነፍስን ከስጋ ሊለይ ይችላል። ከዛ ያለፈ ተግባር ቀጣይነት የለውም። የነፍስ ደዌ ግን ነፍስን ከእግዚአብሔር ነው የሚለያት። ከእግዚአብሔር የተለየች ነፍስ ደግሞ እንደ አጋንንት ጨለማን ተጎናጽፋ ስትረገጥ የምትኖር በስቃይ የምትኖር ነው የምትሆነው። ያ እንዳይመጣ የባሰ ደዌ እንዳያገኘን የጤነኞችን በጤናችን እግዚአብሔር ልናመሰግን ይገባል። የታመምንም ሰዎች በሕመማችን እንደ ኢዮብ እግዚአብሔርን ልናከብር ይገባል። ያን ለማስተማር ተጽፏል። ዳዊት በዝማሬው የጨመረልን ምስባክ ላይ እግዚአብሔር ይረድዖ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኵሎ ምስካቢሁ እምደዌሁ በዚህ ዕለት ከሚቀርቡ የምስባክ አይነቶች ናቸው። እግዚአብሔር ይረድዖ ውስተ ዓራተ ሕማሙ እግዚአብሔር የተኛውን ሰው በተኛበት አልጋው ላይ ይረዳዋል። ከመጻጕዕ ጋር ቀጥታ የሚገናኝ ነው። ወይመይጥ ሎቱ ኵሎ ምስካቢሁ እምደዌሁ በሽታውንም ያስወግድለታል። ከበሽታው አድኖ ጤንነቱን ይመልስለታል። አንሰ እቤ እግዚኦ ተሰሃለኒ፣ እኔም ከበሽታም ከክፉ ነገርም አድነኝ ይቅርም በለኝ እያልኩ እለምናለሁ ይላል ዳዊት። መጻጉዕን ወክሎ የተናገረው ነው። ታመው የሚድኑ ሰዎችም ምሕረት እንዲለምኑ እንዴት መለምን እንዳለባቸው ያሳየበት ነው። እንዲህ አይነት ነገር የሚደረግለት ምን አይነት ሰው ነው ከተባለ ግን ለችግረኞች የሚያስብ ብፁዕ ዘይህል ለነዳይ ወምስኪን፣ ለተቸገረ ለምስኪን የሚያስብ ሰው እሱ እግዚአብሔር ያስብለታል። ቢቸገር፣ በችግሩ ሰዓት እግዚአብሔር ይደርስለታል። ቢታመም፣ እግዚአብሔር ያስታምመዋል የሚያስታምም ሰው ይመድብለታል እያለ የተናገረው ነው። ይሄ በቀጥታ ጌታችን ያስታመመበት ብቻ ሳይሆን ያዳነበት የፈወሰበትንም የሚገልጽ ስለሆነ አብሮ ይቀርባል በዚህ ዕለት። ስለዚህ ይህ ዕለት የጌታችን ፈዋሽነት አዳኝነት አዛኝነት ርኅሩህነት በሰፊው የሚነገርበት ዕለት ነው። በዚህ እንድንጠቀም እግዚአብሔር በረድኤት በቸርነቱ ይርዳን። ያስተማረን የመከረን እግዚአብሔር ይክበር ይመስገን። ከደዌ ሥጋ ከደዌ ነፍስ ተፈውሰን ፈጣሪያችንን ስሙንም ቀድሰን መንግሥቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር።